እንግዲህ ይሄ ምንድነው? የምን ፕሮግራም ነው? እስቲ አውራ። እንኳን ደስ አለህ መልካም ጋብቻ እያሉ ስለሆነ እስቲ ትንሽ ያላቸው። ከዛ በተረፈ የዛሬ ፕሮግራም ምንድን ነው?

ከዛ በተረፈ የዛሬ ፕሮግራም ምንድነው? ቤት መት ዳቦ ይዘን መጣን። ዳቦ ይዘን እንሄዳለን። ከዛ በኋላ ደግሞ የጥሎሹ ይሄዳል። የጥሎሹ ይሄዳል። ያው ሻንጣችን አስቀምጠን ነበር አንድ ሳምንት። ያው ሻንጣችን መጣ። ሻንጣችን መጣ። ያው ሙዚየም ተሸካሚ ፈርዶበታል። ዳቦ ይሸከማል

ሙሽራ ይዘን እንግዲህ አሁን እነሱ ቀድመው ነው እንደ ጨረሻ ይዘን። አንተማ ሙሽራ እንዴት ሆነው? ሙዚ ነው ሙዚ ነው የበረደ

አሪቄ እኮ ተከልክሏል እንዴ? ደብረ ብርሃን እኛ ጋር አልተከለከለ። ሸሙኔ ነው ሸሙኔ ነው።

አልደረስኩበትም በቃ። ግን ዳቦን ጥላችሁ ነው እናንተ። ዳባችን ማይ ብሬድ ስንዴው ነው

እኔ የለሁበትም፣ አልደረስኩበትም። በቃ ግንዳቦን የጥላችሁ ነው። ቆይ እናንተ

አረ ዳቦውን ይዘውት በረሩት። ካሜራ እየተጫወታችሁ መሳቁን ተውና ዝም ብላችሁ ነው። ለምን ትደበቃለህ አንተ?